ያ አስማረ ነኝ። ብርቱ አደርክ። ደህና ነኝ። ኧረ ብርቄ የለችም። ማለዳ በማለዳና የወጣች ጉዳይ አለ። የብላ ና ኖር ናግና ግባ። አሁን እኮ ቁርሱን አንድ አንተ ደህና ነኝ ቾመኔ። እንኳን አንድ ሰው ሁለት ሦስት ሰውም እኮ ይችላታል። ምን ታድርግ ብለህ ነው? እሷስ ምን ልቧ ጠፍቷት እንዳልሆነ ስትሆን ምን ልብ ብቻ ነው ወዳ ነው ብለህ ነው? ወዳ እኮ አይደለም። እንደውም እኮ ማዋጋህ ነገር ምን አንተ ትሻላለህ

እንዴት? አልበቃህም? እንዴት ትናንትና እንኳን ያለውን አልሰማህም? እንዴት ተቀባረረ እኮ እንሂድ ቡጅ ነን አለ እኮ እልዬው ጉዳይም ያላችሁ እኔ የከብቶችን ፈቃድ ነው የመጣሁት አለ ሲለው እንኳን ብልጭ ያደረግህም። እንደ ከዚህ ቀደም ያደረገው ስራ የሚያቀራርብ ነበር እሱ እና ያ በሽታው ተነስቶበት ነው። እባክህን ይሄን ሰውዬ ወደ ቤቱ መልሰው ነው የምለው

ምን አቀውጠኝ? እንዴት ነው አረ፣ እንዴት አየ ነው ደሞለሱ። እና በዚያም በማይረባ ነገር ተገናኝታችሁ የሚሰራችሁት ስራ ጥሩ ሆኖ ነው። አልሄድም። እንዴት ነው ሰርተናል? ደሞ ምን ሰምተህ ነው? ምን ያልሰማ መስሎ ተሸፍኖ የሚቀር መስሎ ምን ነው መስሎ። ጣሃጅ ያየውን እኮ ጆሮ ሳይሰማ አይቀርም። ሰማው፣ ምን ነው ሰማ። ምን ታረግ ነው እሱ። እስቶ ደግ ስራ የማይሰራ እሱ እዚያ እንደሚሄድ እያወቅህ ዳሳሽ ቤት አንተ ምን ልትሰራ ነው እ? ምን ልትሰራ ነው የምትለው? ነው? ደግ ስራ እንደሰራ ደግሞ እንዲህ ወገሸራል እኮ አንተ እኮ ነው የምልህ ስለተውከው አሁን ትተኸው ነገር አለሙን ትተኸው እርፍ ብለህ ስለተቀመጠ ምን ነው እንጂ ምን ምን ቸገረህ? አሁን እናረገበለው አሁን ይሄን ነገር እኮ ነው ይደናገር አይደለም የመጣሁ እንዴት ነው ምን አድርጌ ያለው ሲጀመር ነው ነው ያው ወጃ አስማረ፣ ይሄን ነገር ለወራ አይደለም የመጣሁ ነው ማለት ነው። በቃ አሁን እኔን ሰውዬ፣ እባክህ እናስማማቸው፣ ትዳራቸው አይበተን። እኔ የራሱ ጉዳይ አይደለም። እኔ ነገርኩህ እኮ እንኳን ትዳሩ ለምን ራሱ ብትንቱ ነው። አይወጣም ሰው ይጀው ራሱ እ ተዚህ በላይ ነው ተወኒ እኮ አዋርዶኛል እኮ እ እኔ ሰውነት አለኝ። እንዲህ ያወጣ እያወረደ እኮ ነው በይኑ። እኳ ሰኝ ትክክል አስተያየት። በቃ በቃ ተወው እንጂ አስማረ። እንዲማ አንተ እንዴት አልሆንም? እንዴት አልሆንም? እንዴት ነው የቤት መፍረት ትዳር መፍታት በአንድ ሰው ብቻ የሚቀር መስሎህ ነው? በቤት ይመጣ እኔ ቤት ነው የሚመጣ እኔ ቤት። አሁን አሁን እሱ ራሱ ሰው ያደርገኛል።

ይከራው ሁኔታ ነው እንግዲህ፣ ወዳጆቹ ሰው ሳይሰማው ሽፍልፍል እናርገን ነገሩን እንፈተዋለን ብዬ ነው እንጂ የማምን ስንት ትናንትና ነገር ራሱ በቂ ነበር። ግን አስ አነጋገሩ አስተያየቱን ሁሉ ነገር አይተዋል። የፈለገው የሆነ እሱን ማታውቀው ነው እና ትዳራቸው ሲፈታ ዝም ብዬ ነው

መችስ እንደው ሰሞኑን ትንሽ እንደው መለስ ብለህልኛል፣ መለስ ብለህልኛል እናቴ። አፈር ልብላ ደግሞ መለስ ስትደርስልኝ ድረስ ገና ገና ነው እናቴ፣ ገና ነው አዎ፣ እንደው እንደው አንተ ትንሽ ደረብ

እኔ ነኝ እንግዲህ አንጀቴ ጠልጠል ጠልጠል እኮ ነው የሚል፣ እንደ እናት አንጀት ጠልጠል እኮ ነው የምጠልጠል። እረ ጠላት ይንጠልጠል፣ እረ ጠላት ድፍት ይበል፣ ክንችር ይበል። እናቴ አሁን ናነት እንዶ ምን ይቱል ስራለህ፣ ምን ይቱል ስራለህ፣ እንዶ ምን ይቱል አበጃጅል። የኔ እህል ይቱን ንገረኝ፣ ልብህ የሻተውን ንገረኝ። ክንችር ክንቸር ያርገው ለአንተ ያልሆነ ደግሞ ነገር ምን ነው በልማ በለፍኩ

መንደር ምንም ነው ምትነግረኝ አክንቸት እናባታለች ምን አለች? እንደው ምን አለች? እንደ ቤቴሳ እንደ ፈራሁት ነው አይደለ? ምን ምን ኋላ እና የብድዱላ ትልቅ ነው ይባል የለ አገር መድር

ሰዓት ኋላ ቻ አስማት ናት እኮ አስማት ናት። ሰው መስላለች። አስማረው

አልሰማ ልኩኝ ወይ አሰብሽ እንጂ እንደው እናንተ ነገር፣ እንዴት አደርክ እኮ እንዲህ ነው ሲመጣ እኔ መቼ እንዲህ በነገር ትወጂኝ ብዬሽ መጓጊ አገር ሰላም ብዬሽ አይደል? ደህና እረከዳችሁ ነገር አልሽኝ ነገር ነው እንጂ ነገር አይደል። ይኸውልሽ ትርማ ቆይቼ ነገር ታልሽው ስለአይቀር እ ልመጣ ስል እንደው ተዛሬ ነገ ስል ነው እንደው እየቀደምሽኝ እና ምን ልታደርጊ እንደው ደህና ሳሽ ግን እንጂ እ እንዴው አንቺ እንዴው እየሴት ባል እንደ ጭለል የሙጭልፍ አድርጎ ወስዶ ግን መቀለብ እንደ ድልብ በሬ ሳይሆን አንቺ፣ ምን ምን ችግር አለ አገራችን። እኔ እኔ እኮ አይደለም ያመጣው ታውቂያለሽ፣ ፈልጎኝ ነው ፈልጎኝ። እኔም ቢፈልግ ቢወደኝ ምን ከእኔ ጥቅም ቢኖረው ነው

ፈልጋችሁት ኑሯል እንዴ? አላ አላስተን በአንቺማ አላምሮ ፈልጋችሁት ኑሯል እንዴ? በአንቺማ አላምሮ ፈልጋችሁት ኑሯል እንዴ?

ይኸውልሽ፣ ለእሷ ለእሷ ነው የምልሽ። ቀጥቤ እናዳምጪኝ። ተናገር፣ ቀጥቤ እናዳምጪኝ። እኔ ለእሷ አላንስም፣ ደልጬ ነው የምጥላት፣ ማንም አያቆመኝም። ነገር ግን በዚህ አጋጣሚ ልንገራችሁ፣ ገና ፕሬዚዳንት፣ ምን ሆነን ምን ሆነን፣ የሰፈሩ የሰፈሩ ፕሬዚዳንት ልንጋባ ስለሆነ አዎ፣ ሰርግ እያሰብን ነው እና ሰርግ ምን አለች መሰለሽ ሰርግ ላይ የሰው ባል የሰው ባል የሰው ባል ምን ነው እንዲያም እንዲያም ብሎ

እናቴ ነው ተበርግዶ። ደህና ነው፣ ወገብ ነው እንጂ ስታይ ነው እንዴት ነው? እ እነ እነዬ እ ኧረ እናቴ ታራፉኝ። ተመስገን ተመስገን። እናቴ ምነው? ምን ሆነሽ ነው ወርጌስ